አቶ ኤፍሬም እና ወይዘሪት ወርስ ወይዘሮ እያ እንግዲህ ለሰርጋቸው ነው ወደ መቀሌ የሄዱት ወይስ ምንድን ነው? እኔ አልገባኝም። ነገር ግን እንደምታዩት ሞቅ ደመቅ ያለ ደስ የሚል ፕሮግራም ነው። እንደምታዩት ሸሸው እያለ ነው አቶ ኤፍሬም እየቀወጠው ነው እንዴ፣ ኮራ ደርበብን እኮ ያደረገው ወይኔ አለባበሱ ሲያምር በማርያም እንደ ወይኔ ግን ትግራይ እንትን አለባበሳችን በጣም ነው የሚያምረው። እንግዲህ አቀባበላችሁ ወግ ማረጋችሁ ያምራል። ብቻ ባጭሩ ና እዩልኝ እንደዚህ ሰብ እንትን ይመስለኛል ምላሽ ነው። ምላሽ ደግሞ ከተጋቡ በኋላ ምላሽ የሚባል ነገር ያለ፣ አይ ዶንት ኖ እንትን ነው ሽምግልና ነው። እ ምን አቀባጠሪ ብቻ። ወደፊት ያለውን ነገር አብረና ያለን ኢንስታግራም ላይ ነው ስቶሪ ስቶሪ እያደረጉልን ያሉት። እውነት እጅግ በጣም ነው የምታምሩት። አይለያችሁ፣ ክፉን በሩቅ ያደርግላችሁ። እንደዚህ በአዲሱ ወይ ደግሞ አጀማመራችሁ እንግዲህ እስከዛሬ ባየ ነው ፍቅራችሁ የእውነት ሪል እንደሆነ ያስታውቃልና እውነት ለመናገር ኤፍሬም ከልቡ አፍቃሪ ነው። መቤቴን አይታችሁት ከሆነ እንትኑ ላይ ራሱ ማለት ነው ምንድን ይባለው ኢንስተግራሙ ላይ ኦር ቲክታኩ ላይ ሁላ እንትኑ ላይ ባዮ ላይ ስትገቡ የህያብ ኢንስተግራም የራሱ ቁጭ ብሏል እና የሆነ ባለትላን እንደሆነ ደግሞ የሚስቱን የሚስቱን ገብተው ማየት እንዳለበት ምናምን ነው አድርጎ ያለውና ጎበዝ አፍቃሪ ነው። ያው ከዚህ በፊትም ስለ ፍቅረኛው ተናግሮ ነበር። መጀመሪያ ቃለ መጠይቅ ላይ በጣም መወዳት ልጃለች፣ ነገር ግን ካሜራ አትወድም ወይ ደግሞ ወደ ሚዲያ እንድትመጣ አልፈልግም፣ ትምህርቱ እንዲጨርሱ ፈልገው፣ ፍላጎት ካላት ይዣት ከተፍላለሁ በማለቱ እንግዲህ ደግሞ ሁላችንም አምጣምጣምጣ ብለን ጭቅጭቅ አደረግ ነው። ከዛ እሷም ደግሞ ይሶኬ ብላ መጣ። እንደምታየው ተው ላይ ጨክና እየሰራች ነው። በቃ ጨካኝ ና ማለት ነው። በደንብ አድርጋ እየሰራች ነው። ስሪበርቺ ያው ትምህርቷንም እየተማረች ትገኛለች ማለት ነው። እና አይለያችሁ ማለት ነው የምችለው። እንግዲህ ባለፈው እንዳያችኋት እሷ ቡታጅራ ሂዳ ነበር፣ ቡታጅራ ይዟት ሂዶ ነበር። ደግሞ ለምለም እንዴት ስትንከባከባት እንደነበረ ለምለም ለእሷ ያላት ፍቅር ደግሞ ይለያል። ብቻ ግን እስከ ጓደኛዋ ነበር ሄደችው። ዛሬ ደግሞ በድጋሚ እሱ እዛ ጋር ሂዷል። ጓደኞቹ ሄደዋል። እንደ ያለ አይመስለኝም። ዊናም እንግዲህ በቪዲዮ ኮል ነው ሲያወራው ያየውኝ ማለት ነው ዊናም እንደምታዩት ኢንስታግራም ለፎቶ ፖስት አድርጓል። ገቡና ላይ ካድርጉለት ከእሱ ጋር በጣም ቤስት ጓደኞች ናቸው። ከጓደኝነትም ወንድብነታቸው ይበልጣል ይመስለኛል። አላውቅም ብቻ ግን እኔ በቪዲዮ ኮል ሲያወሩና ከዛ ደግሞ ያንን ፖስት አድርገው ነው ያየዋቸው ማለት ነው። ብቻ ደስ ይላሉ። እንደምታዩት ዊናም ኤፍሬም በጣም የእንትን ለሚስታቸው ያላቸው ክብር መውደድ ደስ ይላል። የእውነት ማለት ነው ሪል ፍቅር ነው ያለባቸው። ማርያምን ደስ የሚሉ በተለይ የማን ነው የዊና ሚስት፣ አይታችኋት ከሆነ ስዕል አድኖ ትሰራለች እና ሁላችሁ ምዘዟት ማርያም። እንደዚህ በእምነታቸው ጨከን ያሉና ጎበዝ የሆኑ ሰዎችን ማበረታታት አለብን። ዊናም በእምነቱ ጎበዝ ነው፣ በጣም ሲዘምር፣ በስመ አብ ወልድ፣ እናንተ በጣም ጎበዝ ነው። የሆነ ቀን በተለይ ስቶሪ ያደረገ መዝሙር ነበረ ነበረና በጣም ወዶ መዝሙር ነበረ ቤቴ ነው ብላቸው እያለቀስኩን። የሰሞቱ ራሱ ሪከርድ አድርጌ ከኔ ጋር እንዲቀመጥ ፈለግኩኝና እንትኔ ላይ ቲክታክል ፖስት አደረግኩት ማለት ነው። እና በጣም ጎበዝ ነህ፣ በቤቱ ያጽናህ፣ ጎበዝ በርታ። ማርያምን አንዳንዴ እንዴት መሰላችሁ፣ የሆነ ህይወታችን ወደ ገደልም ወደ መልካም ነገር ምን ወስዶ እኛ ነን። እና ምናልባት ብዙ መንገዶችን መሄድ የምትችል ሰው ነህ፣ ግን ስቲል እስካሁን ሳይ በቃ ጎበዝ ልጅ ነና በርታ ማለት እፈልጋለሁ። ሚስትን በጣም ጎበዝ ልጅ ነች። ማረምን በእምነቷ እየጸናች በተለይ እኔ ስል አድኑ እንደምትሰራ ምናምን አላቅም ነበር እስከ ቅርብ ጊዜ ማለት ነው። በቅርቡ ነው ያወቅኩት እና በጣም ጎበዝ ነች። በዛ ላይ ደግሞ ስራዋ ደስ ሲል ማለት ነው። ማረምን እና በርቼቴ የወርዲ ማለት ነው። እግዚአብሔር ከአንቺ ጋ ይሁን። ይህንን ጥበብ የሰጠሽ እግዚአብሔር ይመስገን። የምሬን ነው በጣም እቀናለሁ አንዳንዴ በጥበበኛ ሴቶች፣ በተለይ ደግሞ በእምነታቸው ጠንከር ባሉ ሴቶች በጣም ነው እቀናው በእምነት የጠንካራ መሆን እፈልጋለሁ ግን ትንሽ አላቅም ደካማ ነኝ። ብቻ ግን በርቱ ማለት ነው ፈልገው እና የሁለታችሁን ጓደኝነትና ወንድምነት ሳየ አንዳንዴ ይገርመኛል ማለት ነው። ስቶሪ ምናምን ሲያደርጉ ያለውኝ ብዙ ጊዜ ቪዲዮ አልሰራም በነሱ ሆነ ባገኘሁት አጋጣሚ ደግሞ የሆነ ስቶሪ ስላየውኝ ቲክታክ ላይ ፖስት ሲያደርጉ ምናምን በብዙ ነገሮች ቪዲዮ አልሰራም እና ግን በቃ አከታተላቸዋለሁ ይመቹኛል ማለት ነው። እንግዲህ ያው ትግራዊያን ወገኖቻችን እንግዲህ እንወስዳችኋለን ብላችኋል ወደ መቀሌ። እኔም እሄድ እፈልጋለሁ ማርያም ማየት ከምፈልጋቸው ሀገሮች መቀሌ ነችና ትግራይ እንዳላገባ እንዳልል አገባሁ። እኔ እኮ ተሰቃየሁ። ልጄን ልጄንማ ወልጄ ማለት ነው እንደ ትግራዊ ነው የምሰጣት ከዛ በቃ ጎረቤት ሀገሮች ሆነን ማለት ማለት ጎረቤት ሀገሮች ማ ነን። አሁንም ግን የሆነ በቃ አለ አይደል? በቃ ሁሉ በየጊዜው በፈለግኩ ሰዓት ሂድ ምጥት እንድልበት ማለት ነው እና ያው አሁንም ሄድኩ እችላለሁ ግን የራሳችሁ የሆነ ሰው ደሜ ስጋ የምትሉት እዛ ሲኖር ደግሞ ያው በየጊዜው ቶሎ ቶሎ ትሄዳላችሁ ለማለት ነው እና ብቻ ግን ይመቻችሁ፣ የምር እንግዲህ አቀባበል ትችሉበታላችሁ። መቤቴ ስማ እንዴ፣ አመዳም የሆነ የፍሬም እኮ በጣም አማረበት። በቃ ቦግ ቦግ አለኮ እዛ ሂዶ ስቀልዳችሁ ነው ደግሞ ሆ። ብቻ አምሮብሃል በጣም በጣም ነው ያማረብህ፣ የምር እኔ ፍሬምንም ሳዩት ዝም ይለኝ የሆነች ልጅ ነበረች ጨረቃዎች በሚሰሩ ጊዜ ያኔ ያ የፍሬ የሚባል ምናምን እያለች ስትሰድበው ነበርና፣ እሱ ራሱ የሚገርም ሰው እሷ እየሰደበች እሱ ደግሞ የእሷን ቪዲዮ ተጠቅሞ ስቶሪ ያደርጋል ማለት ነው። እና በጣም ነበረ ምስቀው እሱም ሰው እንደዛ ነው ትዝሚ ላይ ማርያምን እና ይመቻችሁ፣ አይለያችሁ። በሰላም ሄዳችኋል፣ በሰላም ተመለሱ። በሰላም ደስ የሚል ጊዜ አሳልፉ። እና ደግሞ እስኪ ቪዲዮ ልቀቁ። ሰርግ ምንም ከሆነ አረን እኮ የሆነ ነገር ሳይ ሆዴ ግልብጥብጥ ነው የሚለው። ወይ ደግሞ በደንብ አድርጋችሁ ነገሩ ምን እየተፈጠረ እንዳለ፣ ምን እየተካሄደ እንዳለ ማለት ነው። ወይስ በዓል አለ እዛ? እስኪ ያለውን ነገር የምታውቁ ነገሩ ሆዴ ተንበጫ በጫ ሆዴ ግልብጥብጥ ውጥ ብሎ ድፍትል የምሬን ነው እንዴ? የሆነ ነገር ፖስት ስታደርጉ አስረዱን እስከ መጨረሻው። ጉድ እኮ ነው። እና እንድታስረዱኝ ነው አመጣጤ። ለማንኛውም አይለያችሁ፣ አብራችሁ ኑሩ ደህናውን